የማዕድን ሚኒስቴር መረጃ እንደሚያሳየው በሲሚንቶ የምርት ሂደት ውስጥ ከሚያገለግሉ ግብዓቶች መካከል ከ60 እስከ 90 በመቶ ድርሻ የሚይዘው ኖራ ድንጋይ ከ900 ሚሊዮን ቶን በላይ በኢትዮጵያ ውስጥ ይገኛል። ሌላው በግብዓትነት የሚውለው የድንጋይ ከሰልም በኢትዮጵያ ከ360 ሚሊዮን ቶን በላይ እንደሚገኝ በተለያዩ የሀገሪቱ አካባቢዎች በተደረገው ጥናት እንደተረጋገጠ የሚኒስቴሩ መረጃ መላክታል። ይሁንና የሲሚንቶ ፋብሪካዎች ቁጥር አነስተኛ መሆን በሙሉ አቅም ከማምረቱ ውስንነትና ሌሎች በዘርፉ ላይ ካሉ ውስብስብ ችግሮች ጋር ተዳምሮ እንደ ንግድና ቀጠና የስር መረጃ ከሆነ በአመት 20 ሚሊዮን ቶን የሚደርሰውን ሀገራዊ የምርት ፍላጎት ከ35 መቶ በላይ ማሟላት አልተቻለም። ከጥቂት ወራት በፊት ተመርቆ ወደ ማምረት የገባው ግዙፉ የለሚ ናሽናል ሲሚንቶ ፋብሪካ በአመት ከ4.5 ሚሊዮን ቶን በላይ በማምረት ከፍላጎቱ አንጻር ያለውን የምርት አቅርቦት ወደ 57 በመቶ ገደማ የሚያደርሰው ይሆናል። የሲሚንቶ ምርትን በተገቢው መንገድ ለገበያ ከማቅረብ ጋር ማለትም፣ ከአቅርቦት ሰንሰለት ጋር የተያዙ በርካታ ችግሮች ምርቱን እንደከበረው ማድናት ሁሉ ብርቅና እጅግ በተጋነነ ዋጋ እንዲሸጥ ካደረጉት ዋነኛ ምክንያቶች መካከል ይጠቀሳል። የኤስት አፍሪካ ሆልዲንግስና ናሽናል ሲሚንቶ ተወካይ አቶ አዳና አለሙ እንደሚሉት ከፍተኛ የምርት እጥረት ለሲሚንቶ አቅርቦቱ ስብስብ ችግር መንስኤ ሆነው ቆይቷል ብለው ከግዙፉ የለሚ ሲሚንቶ ፋብሪካ ምርት የሚረክቡ ወኪል አካፋፊዎች ቀጥታ ወደ ተጠቃሚው እንዲያደርሱ በማድረግና የአቅርቦት ሰንሰለቱን በማሳጠር የሲሚንቶ ፍላጎት ጥያቄን በእጅጉ እያሟላ መሆኑን አንስተዋል። አቅርቦት ሰንሰለቱ መራዘሙ የመጣው ሰፕላይ እጥረት ጋር በተያያዘ ነው። ሶ ዋንስ ሰፕላዩ አሁን ባለው ሌቭል መመረት ከጀመረና መቅረብ ከጀመረ በኋላ ያ የሰፕላይ ሰንሰለቱ ኦልሞስት አሁን ላይ የለም በሚባል ደረጃ፣ የትላልቅ የመንግስት ፕሮጀክቶች ሆኑ የግል ፕሮጀክቶች የሲሚንቶ እንደ ጥሬ ግብአት ተጠቅመው የምርቱ የብሎኬት አምራቾች፣ የባችንግ ፕላንቶች ቀጥታ አሁን ላይ ከለሚ ናሽናል ሲሚንቶ ምርቱን እያገኙ ከዛም ባለፈ ደግሞ አቅርቦቱ እንዳልከው በማሳጠር ወኪል አከፋፋዮች ቀጥታ ወደ ደንበኛው የሚያቀርቡበትን ቀጥታ እኛም ወደ ሪቴረር የምንደርስበትን ስርዓት በማመቻቸት ያን የአቅርቦትን ሰለት በጥሰነዋል ማለት የሚቻልበት ደረጃ ደርሰናል ማለት ነው። በውጭ ኩባንያዎች የሚገነቡ መሰል ግዙፍ ፕሮጀክቶች በሀገር በቀል ባለሙያዎች በቀጣይነት እንዲከናወኑ ለማስቻል የእውቀት ሽግግር ማካሄድ ወሳኝ እንደሆነ ይነገራል። በለሚ ሲሚንቶ ፋብሪካም አርባ ያህል ወጣቶችን ወደ ቻይና ሀገር በመላክና በማሰልጠን ወደ ስራ እንዲገቡ ማድረግ ተችሏል ያሉን ደግሞ የስ አፍሪካ ሆልዲንግስ አካል የሆነው ብዙአየሁ ታደለ ና ቤተሰቡ ፋውንዴሽን ስራ አስኪያጅ መሰረት ታደሰ ናቸው። ይህ ፋብሪካ ከመጀመሩ በፊት አርባ የሚሆኑ ባለሙያዎችን ቻይና ድረስ በመላክ ሰልጥ ነው ሙያዊ የቴክኖሎጂ ሽግግርን እውቀት ወስደው ቀስመው አሁንም በስራ ላይ ይገኛሉ። እንደ ፋውንዴሽኑ ደግሞ ይሄንን ግንባታ ሲደረግ እና ኦፕሬሽንም ሲጀምር ተማሪዎችን መምህራንን፣ የአካባቢው ማህበረሰብንም አምጥቶ በማሳየት የቴክኖሎጂውን ርቀት ግዝፈት፣ የኖሌጅ ትራንስፈሩን እንዲያውት እንዲገነዘቡት አዌር እንዲሆኑ የማድረግ ስራ የማንቃት፣ የማሳወቅ፣ የማስገንዘብ ስራዎችን ሰርተናል። በስኮላርሽፕ ድጋፍ፣ የትምህርት ቁሳቁስ ድጋፎችን በመስጠት እንደዚሁም ደግሞ የእናቶችና የህጻናት የመጀመሪያ ደረጃ ሆስፒታልን ለመገንባት ቅድ አድርገን በብዙ አየታደለ ና ቤተሰቡ ፋውንዴሽን በቦርድ ዳይሬክተሮች አጸድቀን ቦታ ወስደን ግንባታ ለመጀመር ዝግጅት ላይ እንገኛለን። የሲሚንቶ ግብአቶች ዋጋ መናር፣ የጸጥታ ስጋት እንዲሁም የተጠቃሚዎች የፋይናንስ አቅም ውስንነት ፋብሪካው እያጋጠሙት ያሉ ችግሮች መሆናቸውንም ተወካዮቱ አደን አብራርተዋል። በተቻለ አቅም እየተንቀሳቀሰን ቢሆንም ቀጣይ የሆኑ የጥሬ ወይም ደግሞ የግብአት እቃዎች ዋጋ መናር ወይም ደግሞ ኮንስታንት ባለን መልኩ የግብአቶች ዋጋ መናር ከዛም ባለፈ ደግሞ ኢኮኖሚ ላይ ያለ የፋይናንሻል ሲቹዌሽን ከትንሽ ገንቢ እስከምትለው እስከ ላይኛው ዘርፍ ድረስ ያለው የፋይናንሻል ካፓሲቲ ጥረት፣ ከዛም ባለፈ ደግሞ እዚህ ምዛም ያሉ የሴኩሪቲ ቻሌንጆች ምርቱ በተፈለገ ቦታ እንደ ልብ ተንቀሳቅሶ እንዳይሰራጭና ና እንዳይንቀሳቀስ እዚህ ምዛም ያሉ የሴኩሪቲ ኮንሰርኖች ተግዳሮት ይፈጥራሉ። ከዛ ባለፈ ግን ጥሩ እንቅስቃሴ እያደረግን ያለው የለሚ ሲሚንቶ ፋብሪካ ባለፉት ስድስት ወራት ከ12 ሚሊዮን ኩንታል በላይ ሲሚንቶ ወደ ገበያ ማቅረቡንም እያሳወቀ ሲሆን በቀን ከ150 ሺህ ኩንታል በላይ ሲሚንቶ እያመረተ እንደሚገኝ ተገልጿል።